ሰላም ጠና ይስጥልን ውድ አድማጭ ተመልካቾቻችን፣ ከኦሮሚያ ኢለቨን ሰሞነኛ አማርኛ መረጃዎችን አስተናግተን ይዘን ቀርብናል። መረጃዎቹን እያደረስኩ ነው ያንቱ አብዲ አብሪያችሁ ቆያለሁ። በአርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ሳይለይ የተፈጸመ ነው ተባለ። በኦሮሚያ ክልል አርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ሳይለይ እንደተፈጸመ ባደረገው ማጣራት ማረጋገጡን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቋል። ዝርዝሩ እንደሚከተለው ይቀርባል። በኦሮሚያ ክልል አርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ሳይለይ እንደተፈጸመ ባደረገው ማጣራት ማረጋገጡን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀን። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካ እና በሆሮን ቆሎ ዋቢ ወረዳዎች የተፈጸመውን ችግር እንዳጣራ ገልጾም ጉዳዩን ከሚመለከታቸው ባለድርሻ አካላት የተወጣጡ ተወካዮችን ያካተተ አንድ ግብረ ኃይል አቋቁሞ ችግር ወደ ተከሰተባቸው ወረዳዎች ማምራቱን አስታውቋል። አጣሪ ኮሚቴው ችግር ወደ ተከሰተባቸው አራት የአርሲ ወረዳዎች በአካል በመሄድ ጉዳዩን ለአምስት ተከታታይ ቀናት ሲያጣራ ቆይቶም ትላንት ዳር አንድ 2018 በአጣሪ ኮሚቴው ሰብሳቢና ምክትል ሰብሳቢ የመጀመሪያ ደረጃ ሪፖርቱን ይፋ አድርጓል በዚህም አጣሪ ኮሚቴው በጉና፣ በመርቲ፣ በሸርካና በሆሎን ቆዋቢ ወረዳዎች የሰዎች መገደል መታገትና የንብረት ውድመት መከሰቱን ከአካባቢው ማህበረሰብና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን ገልጿል። የተገደሉ ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች የአንድ ሃይማኖት ተከታይ እና አገልጋዮች አለመሆናቸውን ገልጾም ግድያና ጥቃቱ ሃይማኖትና ዘር ሳይለይ እንደተፈጸመ ሪፖርቱ በግልጽ አሳይቷል ብሏል። ኮሚቴው ይህን አሰቃቂ ወንጀል የፈጸሙት አካላት ራሳቸውን በተለያዩ ስም የሚጠሩና የመንግስት የጸጥታ ኃይሎች ችግር ወደ ተከሰተባቸው ስፍራዎች ሲንቀሳቀሱም ስፍራውን በፍጥነት በመልቀቅ በጫካ የሚንቀሳቀሱ ማንነታቸው ለጊዜው በይፋ ያልታወቁ የታጠቁ አካላት መሆናቸውን ቃል መጠየቅ ካደረገላቸው የአካባቢው ማህበረሰቦች መረዳት መቻሉን አሳውቋል። በተጨማሪም በአካባቢው ለሚገኙ ዜጎች በቂ ጥበቃ ሊደረግላቸው እንደሚገባ ለመንግስት ምክረ ሀሳብ መስጠቱን ጠቅሶም በቀጣይ ቀሪ የማጣራት ስራዎችን በማካሄድ መጨረሻ ሪፖርቱን ለሚመለከታቸው አካላት የሚያቀርብ መሆኑን አመላክቷል። ቀደም ሲል በኦሮሚያ ክልል ምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ማስታወቁን መዘገባቸውን አይዘነጋም። መምሪያው ጥቅምት 19 2018 ባወጣው መግለጫ በጥቅምት ወር በተለያዩ ጊዜያት የተገደሉ ሰዎች በአካባቢው የሚኖሩ የቤተ ክርስቲያኒቷ ተከታዮች መሆናቸውን ገልጾ ነበር። ጥቃቱን ተከትሎ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በሰላማዊ ሰዎች ላይ የሚፈጸመውን ግድያ በጽኑ ያወገዙ ሲሆን መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣ መጠየቃቸው አይዘነጋም። በለንደን ዩኬ የኦሮሞ ጥምረት ድጋፍ በሚል መሪ ቃል የድጋፍ ሰልፍ ተካሄደም። ሰልፈኞቹ በኦሮሚያ ድንበር አካባቢዎች የሚፈጸሙትን ወረራዎች፣ በፋኖ ታጣቂዎች በሰላማዊ ሰዎች ላይ የሚፈጸሙትን የጅምላ ግድያና እልቂት አውግዘዋል። የኢትዮጵያ መንግስት ህጻናትን በግዳጅ ለውትድርና መመልመል እንዲያቆም፣ በኦሮሚያ ላይ የሚደርሰው ግድያ እንዲቆም፣ ጾታን መሰረት ያደረጉ ጥቃቶች እንዲቆሙ እና በኢትዮጵያ ያለው ጦርነት እንዲያበቃ ጠይቀዋል። እንዲሁም የእንግሊዝ መንግስትና የዓለም የገንዘብ ድርጅት ለኢትዮጵያ መንግስት የሚያደርጉትን ድጋፍ እንዲያቆሙ ጠይቀዋል። ኢትዮጵያ መንግስት በህዝብ ላይ እየፈጸመ ያለውን ግፍ ከእንግሊዝ ጠቅላይ ሚኒስተር ጽህፈት ቤት የተላከ ደብዳቤ ማስታወቁንም ተናግሯል። በሳዑዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ከ17 ሺህ በላይ ዜጎች ከመስከረም ወር ጀምሮ ወደ ኢትዮጵያ ሀገራቸው መመለስ መቻላቸውን የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ትላንት ዳር 1 2018 ባወጣው መግለጫ ከውጭ ግንኙነት ቁልፍ ስራዎች አንዱ የዜጋ ተኮር ዲፕሎማሲ መሆኑን ገልጾም ሚኒስቴር መስሪያ ቤቱ ፖሊሲውን በአግባቡ ለመተግበር ትኩረት ሰጥቶ እየሰራ እንደሚገኝ አመላክቷል። በዚህም በሳዑዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ከ17 ሺህ በላይ ዜጎች ከመስከረም 2018 ጀምሮ ወደ ሀገራቸው መመለስ መቻላቸውን ጠቁሟል። በተመሳሳይ በየመን በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ 66 ዜጎች ወደ ሀገራቸው እንዲመለሱ መደረጉን ገልጿል። በተጨማሪም በማይናማር ላኦስ፣ እና ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ አስቸጋሪ ሁኔታ ውስጥ የሚኖሩ ዜጎችን የመመለስ ጥረቱ እንደቀጠለ ነው ብሏል። በደቡብ ኢኳዶር በሚገኝ እስር ቤት ውስጥ ቢያንስ 31 ታራሚዎች ሞተው መገኘታቸው ተገለጸ። ከታራሚዎቹ መካከል 27 የሚሆኑ ተሰቅለው እንደተገኙ ተገልጿል። በማቻላ ከተማ ኤልኦሮ በተባለ ማረሚያ ቤት ውስጥ ትላንት ሁለት ተቀናቃኝ ወንጀል ቡድኖች መካከል በተነሳ ጸብ ምክንያት አራት እስረኞች ሲገደሉ ከ30 በላይ የሚሆኑ ጉዳት ደርሶባቸዋል። ጸቡ በተነሳ በሰዓት ውስጥ በድጋሚ ሌላ ግጭት ተነስቶ 27 እስረኞች ተሰቅለው መገኘታቸው ተመላክቷል። በጸጥታ ኃይሎች አስክሬናቸው የተገኘ ታራሚዎች በሶስተኛው የእስር ቤት ወለል እንደተገኙም ተገልጿል። በኢኳዶር ማረሚያ ቤቶች የሚነሱ ተቃውሞችና ነውጦች እየተባባሱ የመጡ ሲሆን ባለፉት ዓመታት በወንጀል ቡድኖች መካከል በሚነሳ ጸብ ምክንያት በመቶዎች የሚቆጠሩ እስረኞች ተገለዋል። ከታራሚዎቹ መካከል የተወሰኑት በቅርቡ ወደሚገኝ እስር ቤት እንደሚዘዋወሩ ከተገለጸ በኋላ በወንጀል ቡድኖች መካከል ግጭቶች መነሳት እንደጀመሩ የሀገሪቱ ማረሚያ ቤት አስተዳደር አስታውቋል። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ ሁለት ሺህ የሚጠጉ ሰላማዊ ሰዎች መፈናቀላቸውን ተመድ አስታወቀም። ባለፉት ሶስት ቀናት ውስጥ በሱዳን ሰሜናዊ ኮርዶፋን ግዛት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰ በመጣው የጸጥታ ችግር ምክንያት ወደ ሁለት ሺህ የሚጠጉ ሰላማዊ ሰዎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታወቀም። በተቋሙ የፍልሰተኞች ክትትል ማትሪክስ መሰረት አዲሱ የተፈናቃዮች ማዕከል የተከሰተው የሱዳን ፈጥኖ ደራሽ ኃይል ከጥቅምት 28 እስከ 30 ቀን 2018 በፈጸመው ጥቃት መሆኑን የፍልሰተኞች ድርጅቱ ትላንት እሁድ ባወጣው መግለጫ አመላክቷል። ተቋሙ አክሎም ከጥቅምት 16 2018 ጀምሮ በተለያዩ አካባቢዎች በተከታታይ በተፈጸመው ጥቃት 38990 ሰዎች መፈናቀላቸውን ገልጿል። ከጎርጎሮሲያን 2023 ጀምሮ በሱዳን ጦር እና በፈጥኖ ደራሽ ኃይሉ መካከል የሚደረገው ጦርነት በሺዎች የሚቆጠሩ ሰዎችን የገደለ ሲሆን በሚሊዮን የሚቆጠሩ ሰዎችንም አፈናቅሏል። በመጨረሻም በኢራን በተለይም በዋና ከተማ ቴህራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዚዳንቱ ቴህራንን ለቀን መውጣት ሳይኖርብን አይቀርም አሉ። በኢራን የጣለው የዝናብ መጠንም እጅግ ዝቅተኛ በመሆኑ የውሃ ማጠራቀሚያዎችም ባዶ ናቸው ተብሏል። ባለሥልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። የሀገሪቱ ፕሬዚዳንት በቅርቡ በቂ ዝናብ ካልጣለ በቴህራን ውሃ ማከፋፈል እንደሚጀመር አሳውቀው ነበር። ነገር ግን የውሃ እጥረቱን መቅረፍ በተራ ማከፋፈል ብቻ በቂ ላይሆን እንደ እንደሚችል ተናግረዋል። አክለውም አከፋፈሉ ካልሰራ ቴህራንን መልቀቅ ሊኖርብን ይችላል ሲሉ ተደምጠዋል። የኢራን የሜትሮሎጂ ባለስልጣናት በበኩላቸው በሚቀጥሉት አስር ቀናት ውስጥ ምንም አይነት ዝናብ እንደማይጥል ተናግረዋል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን ነበሩ። መረጃዎቹን በማድረስ ኒያያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብሬ ነበር። ቀሪዎች የኦሮሚያ ኢለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም።